ደንገኛ የዘፈነውን እያወጣችሁ መለጠፍ ምናምን ነገር ምናምን፣ መብቱ እኮ ነው፣ መብቱ ነው። ዘረኛ አይሁን እንጂ የሌላውን ዘር አያዋርድ አይሳደብ እንጂ ትግራዋይ ነኝ ብሎ ቀና ብሎ የመናገር መብቱ ነው። ማንም ይህን ሊከለክሉ አይችልም። ግን አላችሁ ሌላ ዘርን ስታዋርዱ ስትሳደቡ የነበራችሁት ኤርትራያኖች ደረሱለት ምናምን የማይሰማ መሰላችሁ እንዴ? ትናንትና ኤርትራያኖችን ስትሳደብ እየነበርሽ

መጀመሪያ አልኩኝ፣ አዶናይ ማን ነው አዶናይ ናሽናልቲዎቹ ምንድን ነው ብያለሁ፣ ነው ብያለሁ። ሁለተኛ ነገር ደግሞ እስ ያንግ ለመመረጥ ገና ሶስት ወር አልሆነም፣ ኢትዮጵያ ከገባ ከገባ ስለዚህ ብያለሁ። መመረጥ ደግሞ ያለበት አዶናይ ከነዩቲ ጋር ሳይሆን ከነዩቲ ጋር፣ ከኢትዮጵያ ካሉት ልጆች ጋር ሳይሆን የውጭ የውጭ ናሽናልቴት ካላቸው ጋር አስቀምጡት ብያለሁ። ገባችሁ? እንደዛ ብያለሁ እኔ አልክድም። አሁን እኮ ትክክል ነኝ። ችግር የሆነው ግን እኛ ያንን ምክንያት ስናቀርብ እናንተ ደግሞ ወደ ዘር ውስጥ መግባት አለ። የዛ ለእኛ እኮ መልስ አልሰጣችሁም። ልክ እኛ ከዛ በፊት እኔ የተናገርኩት እኮ መጀመሪያው ቃል የተናገርኩት እኔ እኔ ስናገረው ሁሉም ምናም ሰከንድ አንድ ነገር ልገ እኔ ነኝ የመጀመሪያ ተናገራል። እናንተ ግን ለእኔም መልስ አልሰጣችሁኝም። መወዳደር አለበት ምናምን አላችሁና ከዛ በኋላ ልክ ሰይፉ ፋንታውን ዩጂን ሲያቀርባት መበጥረጥ ጀመራችሁ። ስኖት ጉድ ሰይፉ እገላለው ዳይሬክት እኮ ነው ይዛታችሁበት። ሰይፉ ማለት አንተ ትግራ ዋይን አትወድም ምናምን ምናምን ነገር እንደዚ ይባላል እንዴ? የልጁን እንትን እኮ ነው እንትን የምትሉት። ዋላፍ እያየሽ እኮ ነው ምናምን። ስሚ እያየሽ እኮ ነው፣ እኔም እኮ ወደዋለሁ። አልወደውም እኮ አላልኩሽም፣ ወደዋለሁ። አንዳንድ የምወድለት ስራ አለ፣ ሞቲቬት የሚያደርጋቸው ነገሮች ምናምን ነገር ወድለታለሁ። ለምን እኔ ጠላት አለ? የምጠላው የሶሻል ሚዲያ ልጅ ነው። ደስ የሚል ልጅ ነው፣ ግን ፍሬሽ ነው። ለኢትዮጵያ ምድር ላይ ከኢትዮጵያኖች ጋር ለመወዳደር ፍሬሽ ነው። የሰይፉ ምክንያት ግን ልክ አይደለም። አሁን እኔ እዚህ ጋራ ዛሬ ጠዋት ያየሁት ምንድው ሄዱ እንኳን አስታወሽ ሰይፉ ያቀረቡ ምክንያት ግን ትክክል አይደለም፣ ምክንያቱም እዛ ሚዲያ ላይ ስን ወራዳ ሰው ቀርቧል። ከሱ የበለጠ ከአዶና የበለጠ ወራዳ ሰው ለምሳሌ ዩኒ ማኛ፣ ዩኒ ማኛ በጣም አስቀያሚ ነገር ሰርቷል። አይደለም ቀርቧል ግን የሆኒማኛ ለምን ቀረበ? ነው ምክንያቱም፣ ሾ ማለት ሾ ማለት በነገራችን ላይ ሁሉንም ነው የሚያቀርበው። ሁሉንም ያቀርባል። ሾ ላይ ሁሉም ይቀርባል። ሁሉም መርደሩም ይቀርባል፣ ፖለቲከኛውም ይቀርባል፣ አስተማሪውም ይቀርባል፣ ሁሉም ይቀርባል። ሾ ነዋ። ኢትስ ሾ። ሾ ማለት የራሱ የሆነ እንትን የለው ሰይፎ ፋንታውን የሰጣቸው አንዳንድ ለትውልድ ምናምን ሲል ኦኬ፣ ሰይፎ ፋንታውን ልክ ነህ፣ ግን እስከዛሬ ያቀረብካቸው ሰዎች ለትውልድ ጥሩ ስራ የሰሩ ናቸው ወይ? ሁሉም ነው ጥያቄው። ለትውልድ ጥሩ ስራ የሰሩ ናቸው? አይደሉም። ስለዚህ አዶናይ የማይቀርብበት ምንም ነገር የለውም። ውድድሩ ላይ ግን ውድድሩ ላይ ግን አዶናይ ከውጭ ዜጎች ጋር ነው መወዳደር ያለበት እንጂ ከነናውም ጋራ ከዛ ሀገር ውስጥ ካሉት ከኢትዮጵያኖች እኩል ምክንያቱም ውድድሩ የኢትዮጵያኖች ውድድር ስለሆነ እናንተንዋን የማትረዱት ምን ሁሉን ነገር በጥላቻ ነው የምታዩት። ሁሉን ነገር ይሄ ደግሞ ጉዳት አለው። አንድ ነገር ልንገራችሁ። ሁዳ የምትባለች አሜሪካን ሀገር ዘ አይስ ፋሚሊ አይስላንድ የሚል ተከታታይ ሾ ላይ የቀረረቻለች እሷ ልጅ አንድ በተናገረችው ዘረኝነት አንድ ስለ ሁዳ ታሪክ ታውቃላችሁ አይደለም? አንድ በተናገረችው የዘረኝነት አንድ ልጅ በተናገረችው ዘረኝነት የምትሰራቸው ስራዎች በሙሉ ካንስል እየተደረጉ ነው። ልጆቻችን በነገ ልጆቻችን በእናንተ ቀለበት ውስጥ አይደለም ያሉት። በተለይ እኔ ለታዳጊዎች የምናገረው ለታዳጊዎች የምናገረው ዘር ውስጥ ምናምን ውስጥ ከገባችሁ የኢትዮጵያ ላይፍ ብቻ አይደለም። ነገ በሆነ አጋጣሚ አፍሪካ ላይ ልትወዳደሩ ትችላለች። ከአፍሪካ አልፋችሁ ዓለም ላይ ልትወዳደሩ ትችላቸው። ቴክ ኬር፣ በጣም ተጠንቀ። ራስን መውደድ እና ዘረኛ መሆን በጣም ይለያዩ። ይህንን ደግሞ የምትፈልጉ ደደብ የዴቢጤ ቆሮ ቆንዳ ፖለቲከኛንን የምትሉ አክቲቪስት ያሉ ናችሁ። በቃ አላችሁ፣ በራሳችሁ ላይ ሆኑ። የሰውን ህይወት ግን አታበላሹ። ትግራዋይ ስለሆነ ምንም አታመጣ። ኢትዮጵያ የሆነ ምንም አታመጣ። ግፋቢ አንድ መኪና ነው የምትሸልሙ። አንድ መኪና፣ ከዛ የበለጠ ላይፍ ግን ሊኖራቸው ይችላል። ነገ የሚወዳደሩበት መድረክ ዓለም ላይ ሊኖር ይችላል። ልታበላሹባቸው ትችላላችሁ። ሁዳን ሂዱና ተመልከቱ ሁዳ ሁዳን ሂዱና ተመልከቱ ሁዳ ሁዳ ሁዳ አሜሪካ ነገር ያለችው ዛሬ ከትናንትና ወዲያ ነው። ከሶስት ቀን በፊት ቲክቶካ ስድስት ሚሊዮን ተከታይ ያላት ነው። ቲክቶካን ባን አድርገባት ነበረ። በምን በዘረኝነት በከለር በተናገረችው ማለት ነው። ልጆቹን ታዋቸው፣ ዘር ውስጥ አታስገባቸው። ሪያሊቲውን ግን ተናገ